የጅብና የዝንጀሮ መጣላት። ጅብና ዝንጀሮ ተጣልተው ክስ ተካሰሱና በአካባቢያቸው ካለ ትልቅ ሀብታም ዳኛ ዘንድ የዳኛቸው ዘንድ ይሄዳሉ። ከዛም ነገራቸውን እየዘረዘሩ ለዛ ትልቅ ሀብታም ዳኛ አስረዱ። ዳኛውም ሰሟቸውና በዝንጀሮ ላይ ብፈርድ እህሌን ሁሉ በአንድ ቀን አጥፍቶብኝ አቃጥሎብኝ አመቱም የደከምኩበትን ሰብሌ እንደዋለ በዱር ያስቀርብኛል። ባያ ጅቦ ብፈርድ ደግሞ ከብቶችን ሁሉ በአንድ ቀን አዳር በልቶ ይጨርስና ምንም ሀብት አይተርፈኝም። እንዴት ባደርግ ይሻለኛል? በማለት እየተጨነቀ ነገሩን አውጥቶ አውርዶ አሰበና ይህ ጉዳያችሁ ከኔ በሚበልጡ ሽማግሌዎች የሚፈጸም ነው እንጂ በእኔ የሚያርቅላችሁ አይደለምና እገሌና እገሌ ያስታርቋችሁ ብሎ ወደ ሀገር ሽማግሌዎች ላካቸው። እስካሁን ወዳችሁን ተረታችንን እየተከታተላችሁ ከሆነ ይህንን የተረት ፔጅ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጅብና ዝንጀሮም እንደተነገራቸው ወደ ትልልቅ ሽማግሌዎች ሄደው አባቶቻችን ሆይ እኛ ሁለታችን ተጣልተን ከዳኛ ዘንድ ሄደን ነበር። የታጣላንበትን ምክንያት ዘርዝረን ብንነግር ይህ ጉዳይ ሊታይ የሚገባው በሽምግልና እንጂ በዳኝነት አይደለምና እነሱ አስማማችሁ ስላሉን ታስታርቁን ብለን መተናል ሲሉ ነገሯቸው ሽማግሌዎቹም የአያ ጅቦንና የአቶ ዝንጀሮን ነገር ከሰሙ በኋላ እጅግ አድርገው አዘኑ ተበሳጩም ዳኛው በዝንጀሮ የፈረድኩ እንደሆነ እህሌን ሁሉ በዱር ያስቀርብኛል በጅብም ብፈርድ ከብቶችን ሁሉ ይበላብኛል ብሎ አይደለም ወደኛ ይላካቸው እኛም በዝንጀሮ ብንፈርድ አዝመራችንን፣ እህላችንን፣ ሰብላችንን፣ ጤፉን፣ በቆሎን ሁሉ ባንድ ቀን ብልት አድርጎብን ይቀራል። በጅብ ብንፈርድ ደግሞ ከብቶቻችንን፣ በጎቻችንን፣ ፍየሎቻችንን፣ ግመሎቻችንን ሁሉም በአንድ ቀን ለሊት ብልት አድርጎ ይጨርስብናል። በማለት ሲጨነቁ ቆይተው በመሃል አንድ ከብትም እህልም ምንም የሌለው ድሃ ሽማግሌ በሀገር ውስጥ መኖሩ ትዝ አላቸውና መቼም ምኑን ይበሉበታል? በማለት ለዝንጀሮ ለዝንጀሮና ለጅቦቹ ከኛ ይልቅ ምክር አዋቂ ቃሉ ተሰሚ የሆነ አረጋዊ ሰው ስላለ ወደ እርሱ ይሄዱና አስታርቋቸው አሏቸው። መቼም የተቸገረ ጉልበቱን አይቆጥርምና አይሰለችምና ሁለቱም ተያይዘው ሄደው ለተባለው ሽማግሌ ነገሯቸው። ድሃ ምን ጊዜም ቆራጥና ደግ ነው። አስታርቋችኋለሁ አለና ዝንጀሮን አሁን ለጊዜው አያጅቦን እስክጠይቀው ድረስ ወደዚያ እልፍ ብለህ ተቀመጥ አለው። ራቅ ሲል ዝንጀሮ አየና ድሃው ሽማግሌ ለአያጅቦ እስካሁን ወዳችሁን ተረታችንን እየተከታተላችሁ ከሆነ ይህንን የተረት ፔጅ ሰብስክራይብ በማድረግ ቤተሰብ ይሁኑን። አያጅቦ እረ ለመሆኑ እንዴት ያለህነ አንተን የመሰለ ጎበዝ ከዚህ ከመላጣ ምልጥልጥ ጋር አደባባይ ቆመህ መነጋገርህ በጣም ይገርመኛል ይደንቀኛልም። ድምፅህ ጎራ ዞሮ ይሰማል። ጉልበትህም ፈረስም ሆኖ በቅሎ ለየብቻ ለየብቻ ይሸከማል። እንዳንተ ያለው ጀግና እንደምን አድርጎ ከዚህ ከሆዳም ጋር ቆሞ ይነጋገራል? ስለዚህ እርሱ እንኳን ቢበድልህ አንተ ክሰህ ክብርህን ጠብቅ እንጂ ከእርሱ ጋር ተቋቁመህ አትማገት፣ አርፈ ታረቅ አለው። አያዥቦም በኩራት እውነት እኮ ነው ያለኩዬ፣ ቁልቁል ወርጄ መነጋገር ሳስበው ይሰቅቀኛል። አሁንም እንደ መከርከኝ እኔው ራሴ ክሼ መታረቁን መርጣለሁ። ከቶ ከእርሱ ጋር ቆሜ ያየኝ ሁሉ ምን ብሎኝ ይሆን እያለ በመገረም ተነስቶ ሲሄድ፣ ዝንጀሮ በተራው ተጠራ። ደሃው ሽማግሌም ለዝንጀሮ በተራው አቶ ዝንጀሮ፣ እረ ለመሆኑ እንደምን ያለህነ ከዚህ ከማይረባ ከእንስሳ ጋር በአደባባይ አዛውንት መሃል ቆመ መነጋገር በጣም ይገርመኛል። ለመሆኑ ሰውነትህ አፈር አይልብህም? አንተ እኮ ግርማህ እንዳንበሳ የሚያስፈራ ነው በልጆች መሃል ሆነ ጎምለል ጎምለል ስትል እንኳን በአጀብ የሚጓዝ ንጉስ ትመስላለህ። ከተራሮች መሃል ብቅ ባልክ ጊዜም እንደ ጦር ወርዋሪ ገበሬን ሁሉ ታሸብሮ አለ። እንዲሁም ገና በሩቆ ስትታይ ያው መጣ እየተባልክ በሰው ዘንድ ታሪክ የሚነገርልህ ሆኖ ሳለ አሁን ክብርህን አዋርደ ከዚህ ከሆዳም ጋራ የሚበላውን እንኳን ከማይመርጥ ጋራ በመነጋገር አታፍርም? እረ ምን ያለህ የማታስብ ነህ ወንድሜ፣ በማለት ተቆጥቶ፣ አሁንም በል ያለፈው አለፈ፣ ለወደፊቱ ቢበድልህም አንተ ክሰህ ታርቀህ ክብርህን አታዋርድ ብሎ ቢመክረው፣ አቶ ዝንጀሮ እርግጥ ነው፣ አሁን በደንብ ሆኖ ገባኝ። ክብሬን በገዛ እጄ አዋርጃለሁና ጥፋተኛ ነኝ፣ ክሼ መታረቁ ነው የሚሻለኝ ብሎ ሐሳቡን ተቀበለ። ድሀው ሽማግሌ ሁለቱንም ጅብ ጅብና ዝንጀሮን አንድ ላይ አቃርቦ፣ በሉ እንግዲህ እንዳልኳችሁ ትታረቁ የለምን ብሎ ቢጠይቃቸው እነርሱ እሺ አሉና ለጥ ብለው እጅ ተነሳሱ። ከዚህ በኋላ ይቅር ለእግዜር ብሎ ይቅር አሰኝቷቸው አስታርቋቸው፣ በሉ ሂዱ፣ በየቤታችሁ ግቡ፣ ሁለተኛ ጠብ የሚባል ነገር እንዳታነሱ ብሎ አስማምቶ አሰናበታቸው ይባላል። ስለዚህ ለገንዘብና ለሀብት ሳያስቡ ፍርድን መጠበቅ፣ ፍትሃዊ መሆን፣ ለትልቁም ለትንሹም እኩል መፍረድ ተገቢ ተግባር ነው። ተረቱን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሆኑ።